ታውባል ታውባል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ እንግዲህ የአግማስ ውቅያ ነው ይዤላችሁ የመጣሁት። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። እና እንግዲህ ትዝታ ያለበት አግማስ ስትወስጂ የነበርሽ እህት ሁላለሁ። በሉ እና ውዴቶቼ እንግዲህ ያው በትዝታ ጭልጥ እንዲያላቸው ተስፋ አደርጋለሁኝ። ግን ያው ላይክ ሸር ሰብስክራይብ እያደረጋቸው እስኪ ማን ነው ውቅ ሁኖ አግማስ ወስዶ የሚያውቅ እስኪ ኮሜንት ላይ ያሳውቁኝ ማለት ነው። እንደገና ደግሞ አግማስ ወሳጅ ያገሩ ባህል ቆርሶ ሳይቀምስ ሳይከድም የሚባል እና ከዛ ደግሞ አውድማው ያለው ሰው ያስፈራል፣ ምናምን በመቀነታችን ሁሉ ይዘን እየሄድን መንገድ ለመንገድ ሁሉ እንበላለን ማለት ነው። አንዳንድ ጊዜ ያንዳንድ ጊዜ ደግሞ ዛው ቁጭ ብለን የለመርናቸው ምናምን ሲሆኑ ደግሞ ቁጭ ብለን በልተን እንሄዳለን ያለን ማለት ነው እና ይህንን ይመስላል አግማስ ማለት ነው። ደግሞ ወደ ደጋው ሆናችሁ ደግሞ የቆላን ጤፍ የማታውቁት እንግዲህ ይህንን ይመስላል ማለት ነው። ከዛ ላው ይልቅ እግሩ ይረዝማል። የእኛ አገር ጤፍ የደጋው ግን ከላይ ራስ ብቻ ነው ያላት ማለት ነው። እና ዛላ ዛላ ብቻ ነው የምትመስለው። እና እንግዲህ የኛ ሀገር ከብቶቹ ሊሆን የሚመስሉት ማለት ነው። ቀንዳም ቀንዳም ከብት ሞልቷል። እና በጣም ነው ደስ የሚሉት። ወላሂ በአረብ ሀገር ሁኖ እንደዚህ አይነት የገጠር ልጅ የሆናችሁ ቢያንስ የከተማ ልጅ ላያውቀው ይችላል፣ ግን እንደኔ የገጠር ልጅ የሆናችሁ እንጃ የገጠሩ ሁሉ ነገሩ ነው የሚናፍቀው እና እንግዲህ ውድ ቤቶቼ ይህንን ይመስላል። እንግዲህ ላይክ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ እኔን ማበረታቱኝ እናንተም ደግሞ ይኸውላችሁ ማለት ነው የፈለጋችሁትን ነው የማመጣው እኔ